ሰላም ሰላም እንዴት ናችሁ? ይህ እንግዲህ የአምስተኛ ክፍል የተማሪ መጽሐፍ ነው። ምዕራፍ ሁለት ክፍልፋዮች በሚል ደግሞ ዛሬ መጥቻለሁ ማለት ነው። ይህ ጀነራሊቲ ተር ነው። ላይክ ሰብስክራይብ ሼር ማድረግ እንዳረሱ። እንቀጥል። ክፍልፋዮች ይላል ምዕራፍ ሁለት። በዚህ ውስጥ እንግዲህ ምን ምንድን ነው የምናየው? በዚህ በዋነኝነት የምናየው ምንድን ነው በዚህ ምዕራፍ ውስጥ ካለን የተለያዩ ክፍልፋዮች አይነቶችን እናያለን። ክፍል አይነቶች እናያለን። የክፍልፋዮችን ክፍልፋዮችን ማድረግ የመወዳደሪያ ዘዴ እንዴት ነው የምናወዳደረው? አንድ ሌላኛ ደግሞ በአራቱ መሰረታዊ ስሌት ወይም ደግሞ በመደመር፣ በመቀነስ፣ በማባዛት እነኝን ክፍልፋዮች እንዴት መስራት እንደምንችል እና ያለ ማለት ነው። እንደ መግቢያ ለማየት እንግዲህ ማንኛውም ሰው በህይወቱ ዘመን ውስጥ በኑሮ ውስጥ ማለት ነው ከክፍልፋይ ጋር ይገናኛል። መገናኘታቸው አይቀሬ ነገር ነው። ስለዚህ ይህም ደግሞ ምንድን ነው ማለት ነው ህብረተሰቡ አንድን ሙሉ ነገር በእኩል ቦታ ከፋፍሎ በመጋራት ሂደት ውስጥ የሚያጋጥመው ነገርን በክፍልፋይ መልክ መግለጽ ይችል ነው። ስለዚህ እኛ ደግሞ በዚህ ምዕራፍ ስር የተለያዩ ክፍልፋይ አይነቶች እናያለን፣ ክፍልፋዮች ማስላት እንማራለን። እንግዲህ እንቀጥል። እሺ የክፍል ፋይ አይነቶች ይላል ወይም የክፍል ፋዮች አይነት ይላል። እንግዲህ በአራተኛ እና በአራተኛ ክፍል ትምህርትና እንዲሁም በምዕራፍ ሶስት ስር ስለ ክፍል ፋይ ምንነት ተምራቸው ይላል። እንግዲህ የተሳውሱ ከሆነ እንግዲህ በአራተኛ ክፍል ላይ በምዕራፍ ሶስት ስር ስለ ክፍል ፋይ አለ ማለት ነው። እንቀጥል። እንግዲህ ምን አይነቶች ናቸው የሚለውን እያንዳንዱ አብረን እንዲህ። ለምሳሌ እንደምሳሌ እዚህ ጋር ያለ ነገር አለ። ለምሳሌ ምንድን ነው የሚለው ምሳሌ አንድና በዳኔ አንድን ሸንኮራ አምስት እኩል ቦታ ከቆራረጠችው በኋላ ከቁራጮቹ ውስጥ ሶስቱን በላች። በዳኔ የበላችው ሸንኮራ በቁጥር ሲገለጥ ምን ይሆናል ማለት? ሶስት አምስተኛል። ያ ማለት አንድ ሙሉ ነገር ነበር። አምስት ቦታ ከፈለችው። ከአምስት ውስጥ ስንቱን በላች? ሶስቱን በላች። ሁሌም እዚህ ከላይ ላይ የሚቀመጠው ነገር የተጠቀመው ነገር ነው። ሙሉ ያለን ጠቃላይ ያለን መጀመሪያ የነበረ ነገር ደግሞ ታህት ይባላል። እሱም ከታች እዚህ ጋ ይቀምጣል ማለት ነው። ስለዚህ በዚህ መልክ ሲሆን ይላል ሳይበላ የቀረው ደግሞ ሲገለጥ የተበላው ሶስት አምስተኛ ከላይ፣ ያ ማለት ምንድነው ከሶስት ውስጥ አምስቱን በለች ማለት ነው የተበላው ማለት ነው። ሳይበላ የቀረው ደግሞ ምን ይሆናል ማለት ነው፣ ስንት ይቀራል? ሁለት ስለሚቀር ሁለት አምስተኛ ደግሞ ሳይበላ የቀረ ነው። ልክ በዚህ መልክ በሞዴል መልክ እንደዚህ መግለጽ ይችላለን ማለት ነው። እሺ እንቀጥል። ለአንድ ሌሊት አስራ ሁለት ሰዓት ሲሆን፣ አንድ ሌሊት አስራ ሁለት ሰዓት ሲሆን ዘጠኝ ሰዓት ከሌሊቱ ውስጥ ስንት ይሆናል? ያ ማለት ምን ማለት ነው አስራ ሁለተኛ እናደረገዋለን ማለት ነው እዚህ ችጋችኛ ዘጠኝ አስራ ሁለተኛ ስናደርግ ሶስት አራተኛ ብለን በዚህ መልክ ማስቀመጥ እንችላለን። እንግዲህ እዚችጋ አራተኛ ክፍል ላይ የክፍልፋይ አይነቶች ተመራችኋል ይላል አይደለም። የክፍልፋይ አይነቶች ሶስት ናቸው። ህገኛ ክፍልፋይ፣ ያለ ህገኛ ያልሆነ ክፍልፋይና ድብልቅ ክፍልፋይ በመባል ሶስት ቦታ ይከፈላሉ። አሁን እስኪ እናያቸዋለን ከምን አንጻር እንደዚህ እንደተባሉ ማለት ነው። ኦኬ እንቀጥል። እንደዚህ ይላል። እዚህ ጋር ምንድነው የሚለን? በክፍልፋይ ሀለ ማለት ሀለኛ መሰረት እንደዚህ የተጻፈ ነገር ቢሆንና ለደግሞ ከዜሮ ተለየ ቢሆን ሀ ላዕል ይባላል። ይሄኛው ሀ ማለት ነው። ይሄ ሀ ላዕል እንለዋለን ለደግሞ ምን ይባላል ማለት ታህት እንለዋለን ስለዚህ ሁሌም ከላይ ያለው ላ ላይ በሚለው ራሱ ላ ላእል ላይ ታች ታህት ተብሎ ይጠራል ስለዚህ ሁሌም ከላይ ያለው ላእል ሲሆን ከታች ያለው ታህት ይባላል ማለት ለምሳሌ እዚህ ጋር በክፍልፋይ አምስት ስድስተኛ ውስጥ አምስት ላእል ሲሆን ስድስት ደግሞ ታህት ናቸው ስለዚህ ይህንን ደግሞ በዚህ በክብ በዚህ ምስል መግለጽ እንችላለን ያ ማለት አንዱ ሙሉ ነገር ስድስት ከተፋፈለ በኋላ አምስቱ ቢቀባ ከለር በዚህ ሁኔታ ምን ይሆናል ማለት ነው ጠየቅ ነው የተቀባው ነው ከተባለ አምስት ስድስተኛ ሆናል ማለት ነው። ስለዚህ አምስት ታህት ነው ሚን አምስት ላዕል ነው ይቅርታ፣ ስድስት ደግሞ ታህት ይሆናል ማለት ነው። በዚህ መሰረት ክፍልፋዮችን መለየት ይላል። ስለዚህ ክፍልፋዮችን በላዕል እና በታህታቸው ላይ በመመርኮስ ሶስት ቦታ ይከፈላሉ። ቅድም ያሉ ነገር ሊመጣ ነው ዚጋ። ስለዚህ አንድ ላዕሉ ከታህቱ የሚያንስ ክፍልፋይ ከሆነ ያ ማለት ከላይ ያለው ከታችኛው የሚያንስ ከሆነ ምን ይባላል ህገኛ ክፍልፋይ ይባላል። ያ ማለት አሁን ለምሳሌ ዚጋ ኒው ሀለኛ ቢሆንና ሀ ከለሚያንስ ከሆነ ያ ማለት ለትልቅ ሆነ ሀ ትንሽ ከሆነ፣ ለምሳሌ እኒ እዚህ ጋ ከዚህ በ የተሰጠው ምስል ላይ የተቀባው ህገኛ ክፍልፋይ ናቸው ይላል። ለምሳሌ እዚህ ጋ አራት ቦታ ከተከፍሏል። አራት ቦታ ከተከፈለ ውስጥ ደግሞ ሁለቱ ተቀቡ። ስለዚህ ሁለት አራተኛ እዚህ ጋ ው ለአሉ ሁለት ነው ታቱ ደግሞ አራት ነው። ስለዚህ ለአሉ ትንሽ በሆነ ቁጥር ይሄ ክፍልፋይ ምን ዓይነት ክፍልፋይ ይባላል ማለት ነው? ህገኛ ክፍልፋይ ይባላል ማለት ነው። ይሄን እንዳረሱት ሁሌም ህገኛ ክፍልፋይ የምንለው ክፍልፋይ ምናነን ማለት ነው ለአእሉ ከታሄቱ ያ ማለት ላዕሉ ከታህቱ ምንም የሆን ከሆነ የሚያንስ ከሆነ ያ ማለት ሁሌ ምንድን ነው፣ ላዕሉ ትንሽ ነው፣ ታህቱ ትልቅ ነው ማለት ነው። ለምሳሌ እዚህ ጋር አራት ቦታ ከተከፈለ ውስጥ አንዱ ቢቀባ አንድ አራተኛ፣ አራት ቦታ ከተከፈለ ውስጥ ሶስት ቢቀባ ሶስት አራተኛ። ስለዚህ ከላይ ያሉት እንዳ ላዕሎቹ ትንሽ ሲሆኑ ታህቶቹ ደግሞ ትልቅ ናቸው። በዚህ መሰረት ይሄ ምን ይባላል ማለት ነው? ምን አይነት ክፍልፋይ አለን? ህገኛ ክፍልፋይ አለን ማለት ነው። ስለዚህ አንድ በተሰጠ ክፍልፋይ ውስጥ ደግሞ ላዕሉ ከታህቱ ከበለጠ፣ ያ ማለት ላዕል፣ ከላይ ያለው ከላይ ያለው ማለት ነው የሚበልጥ ከሆነ ደግሞ ይሄ ደግሞ ወይ ደግሞ የሚበልጥ ወይም ደግሞ እኩል ከሆነ ይሄ የምንባላል ይባላል ህገኛ ያልሆነ ክፍልፋይ እንለዋለን። ማለት ያ ማለት ሀ ለእኛ ሀ ይበልጣል ወይም እኩል ይሆናል። እችኛው ምልክት ወይ ይበልጣል እኩል ይሆናል ማለት እቺ መሀል ላይ ያለች ማለት ይበልጣል ወይም እኩል ይሆናል ለከሆነ ያ ማለት ለአልና ታህቱ እኩል የሚሆን ከሆነ ወይ ደግሞ ለአሉ ከታህቱ የሚበልጥ ከሆነ ማለት ነው። ይሄ ምን ይባላል ማለት ነው? ህገኛ ያልሆነ ክፍልፋይ እንለዋለን ማለት ነው። ምሳሌ አራት አምስት ሁለተኛ ህገኛ ያልሆነ ክፍልፋይ ነው። ምክንያቱም ካየን ከላይ ያለው ለአሉ ትልቅ ነው፣ ከታህቱ ይበልጣል። ሁሌም ከታህቱ ደግሞ ለአሉ ከበለጠ ይህ ህገኛ ያልሆነ ክፍልፋይ እንለዋለን ማለት ነው። በዚህ መሰረት ህገኛ የሆነና ህገኛ ያልሆነ ክፍልፋይ በዚህ መለየት እንችላለን። ሁሌም ለአሉ ታህቱና ያለን ለአሉ ትልቅ ከሆነ ህገኛ ያልሆነ ነው። ለአሉ ግን ትንሽ ከሆነ ህገኛ የሆነ ክፍልፋይ እንለዋለን። ወይም ደግሞ ለአሉና ታህቱ እኩል ከሆነ ህገኛ ያልሆነ ክፍልፋይ እንለዋለን ማለት ነው። በዚህ መሰረት እንደዚህ መያዝ እንችላለን ማለት ነው። ለምሳሌ እዚህ ጋ ደግሞ አምስት ይቀርታል በመቁጠሪያ ቁጥር እና በህገኛ ክፍል ፋይ የተሰጠ ክፍል ፋይ ድብልቅ ክፍል ፋይ ነው ያ ማለት መቁጠሪያ ቁጥሮች አንድ ሁለት ሶስት አራት ብለን ምንገልጸው አለ እሱንና ክፍል ፋይን አንድ ላይ ህገኛ ክፍል ፋይን አንድ ላይ የያዘ ከሆነ ደግሞ ይሄ ድብልቅ ክፍል ፋይን እንለዋለን ለምሳሌ መቁጠሪያ ቁጥር እዚች ጋ በመቁጠሪያ ቁጥር እና በህገኛ ክፍል ፋይ የተሰጠ ምን አይነት ክፍል ፋይ ምን እንለዋለን ማለት ነው ህገኛ ያልሆነ ህገኛ ያልሆነ ክፍልፋይ ይባላል። ስለዚህ በዚህ መሰረት ድብልቅ ሚን፣ ይቅርታ ድብልቅ ክፍልፋይ ያማል። በመቁጠሪያ ቁጥርና በህገኛ ክፍልፋይ የተሰጠ ክፍልፋይ ድብልቅ ክፍልፋይ ይባላል። ለምሳሌ ሶስቱም ሙሉ አንድ አራተኛ ቤት ይሄ ምናነው ማለት ነው? ድብልቅ ክፍልፋይ ነው ማለት ነው። እዚህ ጋር ምንድን ነው የሚለው አስተውሉ። ይላል ህገኛ ክፍልፋይ ከአንድ ያነሰ ቁጥር ነው ይላል። ያ ማለት ለአሉለታቱ በምናከፍልበት ጊዜ ከአንድ አንሱ ከተገኘ ይህ ማለትም በዜሮ እና በአንድ መካከል በአንድ ቁጥሮች በዜሮ እና በአንድ ቁጥሮች መካከል የሚገኝ ከሆነ ይህ ምን አይነት ክፍልፋይ ይሆናል ማለት ነው? ህገኛ ክፍልፋይ ይሆናል ማለት በሁለቱ መካከል የሚገኝ ከሆነ። ስለዚህ ልክ ለአሉን ለታቱ በምናካፍልበት ጊዜ ከአንድ ካነሰ በዜሮ እና በአንድ መካከል ከተገኘ ይህ ህገኛ ክፍልፋይ ይሆናል። ህገኛ ያልሆነ ክፍልፋይ ደግሞ ምን ይሆናል ማለት ነው? ከአንድ እኩል የሆነ ወይም ደግሞ ስናካፍለው ለሉለታሱና ቃፍል ከምን ከአንድ ጋር እኩል የሆነ ወይም ደግሞ የሚበልጥ ከአንድ የሚበልጥ ከሆነ ይሄ ደግሞ ምን ይባላል ማለት ነው፣ ገኛ ያልሆነ ክፍል ፋይል ነው። ሌላኛው ድብልቅ ነው። ድብልቅ ክፍል ፋይል ደግሞ ከአንድ የሚበልጥ ነው። ያ ማለት ነው ከአንድ ይበልጥ ነው ማለት ነው። ምክንያቱም ሙሉ ቁጥር አለ፣ ከዛ ሆነ ሙሉ ቁጥር አለ፣ ከዛ በኋላ ለክፍል ፋይል ሙሉ ቁጥር ራሱ ከአንድ የበለጠ ነው። በሌላኛው ደግሞ የክፍል ፋይል ታህት ዜሮ መሆን አይችልም፣ በፍጹም ዜሮ ሆነ ማለት የሆነን ቁጥር ለዜሮ ስናካፍለው አይሆንም፣ ኢንቫሊድ ወይ ደግሞ የአይሆን ህጉ አይፈቅድም። ስለዚህ ታህቱ ሁሌም ዜሮ መሆን አይችልም፣ የአንድ ክፍልፋይ ማለት ነው። እሺ እንቀጥል። ስለዚህ በዚህ መሰረት መልመጃ ሁለት ነጥብ አንድን ብናል የሚከተሉት ክፍልፋዮች ህግኛ ክፍልፋይ ወይም ደግሞ ህግኛ ያልሆነ ክፍልፋይ በማለት ለዩ ነው የሚለው እንግዲህ። በቀላሉ ላእልና ታህቱና ያለ ሁሌም ታህቱ ትንሽ የሆነ ህገኛ ነው፣ ታህቱ ትልቅ የሆነ ደግሞ ይቅርታ፣ ላእሉ ትንሽ የሆነ ሁሌም ህገኛ ነው፣ ላእሉ ደግሞ ትልቅ ወይም ደግሞ ከታቱ የሚበልጥ ወይ ደሞ ለአሉና ታቱ እኩል ከሆነ ደግሞ ህገኛ ኛ ያልሆነ ብለህ እንሰራዋለን ማለት ነው። ስለዚህ ይህንን ለምሳሌ እዚህ ጋ ይህንን የሚከተሉትን ክፍልፋዮች ህገኛ ክፍልፋይ ወይ ደሞ ህገኛ ያልሆነ ያለ እዚህ ጋ አምስት ሰባተኛ ይሄ አሁን ለምሳሌ ህገኛ ክፍልፋይ ነው። ለምንድን ነው ህገኛ ክፍልፋይ ያለው? አምስት ሰባተኛ ስንል ለአሉ ትንሽ ነው፣ ታቱ ትልቅ ነው ማለት ነው። እዚህ ጋ ደግሞ ስድስት ጋ ደግሞ ስድስት ስድስተኛ ነ ስድስት ስድስተኛ ማለት ላይና ታቹ እኩል ከሆነ ህገኛ ያልሆነ ነው የሚሆነው። ስለዚህ ይሄ ህገኛ ያልሆነ ነው ምክንያቱም ይህን እንደዚህ ስናካፈል አንድ ይሆናል። ስናካፈል አንድ ከሆነና ከአንድ በላይ ከሆነ ምን ይሆናል ማለት ነው ህገኛ ያልሆነ ክፍልፋይ ይሆናል። ይህኛው ደግሞ ሶስት ሁለተኛ ነው። ስለዚህ ሶስት ሁለተኛ ካየን ደግሞ ላዩ ትልቅ ነው፣ ታቹ ትንሽ ነው። ስለዚህ ይሄ ህገኛ ያልሆነ ክፍልፋይ ነው። ምን ላይ ደግሞ ሰባት ዘጠነኛ ይላል። ሰባት ዘጠነኛ የሚለው ምንድነው ሰባት ትንሽ ነው። ስለዚህ ላዩ ትንሽ ስለሆነ ካህቱ ደግሞ ትልቅ ስለሆነ ይሄ ህገኛ ክፍልፋይ ይሆናል። ስለዚህ በዚህ መሰረት አንደኛ ህገኛ ክፍልፋይ፣ ሁለተኛ ህገኛ ያልሆነ ክፍልፋይ፣ ሶስተኛ ህገኛ ያልሆነ ክፍልፋይ ወይ ደግሞ መ ወይ ደግሞ መ ደግሞ ሰባ ዘጠነኛ የሚለው ደግሞ ምን ይሆናል ማለት ነው ህገኛ የሆነ ክፍልፋይ። ሁሌም ህገኛ ክፍልፋይ ማለት ላእሉ ትንሽ የሆነ ማለት ነው። ሌላኛው ደግሞ ህገኛ ክፍልፋዮች፣ ህገኛ ያልሆነ ክፍልፋይ እና ደብል ክፍልፋይ ምሳሌ በመስጠት በሞዴል አሳያለች ስ ጊዜ ስለፋች ቀድም የነበሩት ምሳሌዎች መውሰድ እንችላለ። ቀጥሎ በተሰጠው ምስል ላይ የተቀባውን ክፍል በክፍል ፋ ይጻፍ ይላል። ይህንም በኮንፈስ ንጽፍ። ለምሳሌ የተቀባ ክፍል አለ እንቁጥራለን። መጀመሪያ ታያቱን ለማግኘት ሙሉ አንድ፣ ሁለት፣ አራት፣ አምስት በዚህ አምስተኛ ይሆናል ማለት ነው ይሆናል ማለት ነው ይሆናል ደግሞ እዚህ አንድ ውስጥ አንድ የተቀባ ነው ከስድስት ውስጥ አምስት የተቀባ የተቀባውን ክፍል ስለሚለ የምናረጋለን አምስት ስድስተኛ በማለት እንጽፋለን። ማለት እንጽፍልን ከሆነ ይሄኛው ደግሞ አምስት ስንተኛ ይሆናል? አምስት ስድስተኛ ይሆናል ማለት። ስለዚህ ከስድስት ውስጥ አምስት ስለጻፈ እስኪ ይሄኛው ደግሞ ይሄ ደግሞ ከአምስት ውስጥ ሶስት ተጻፈው የተቀባው። ስለዚህ የምናረጋለን ሶስት አምስተኛ ብለን እንደዚህ በዚህ መልክ መግለጽ ይችላል። ስለዚህ የሃ መልስ ይሄ ይሆናል ማለት ነው። ሶስት አምስተኛ የ ለመልስ ደግሞ ምን ይሆናል ማለት ነው ይሄኛው አምስት ስድስተኛ ይሆናል የተቀባው ክፍል ማለት ነው እንቀጥል እሺ አንድን ክፍል ፋይ ወደ ሌላ አይነት ክፍል ፋይ መቀየር ያ ማለት የሆነ ተሰጥቶን ነበር ያ ማለት ህገኛ ክፍል ሊሆን ይችላል ህገኛ ያልሆነ ወይ ደግሞ ድብልቅ ሊሆን ይችላል ያንን ወደ ሌላ መቀየር ስለዚህ አንድን ክፍል ፋይ ወደ ሌላ ክፍል ፋይ ወደ ሌላ አይነት ክፍል ፋይ መቀየር እንዴት እንደምችል እናያለን አብረን ስለዚህ ቀጥሎ የሰጡትን ድብልቅ ክፍል ፋይ ወደ ህገኛ ያልሆነ ክፍል ፋይ ድብልቅ ክፍል ፋይ ህገኛ ወደ ያልሆነ ክፍል ፋይ ለመቀየር ምን እናደርጋለን በቀጥታ ይህንን ታዋቱን ከሙሉ ቁጥሩ ጋር አባስተን ላሉ ጋር እንደምራለን። ያ ማለት ሁለት ሲባዛ በሶስት ሲደመር አንድ ሁለት ሲባዛ በሶስት ስድስት ሲደመር አንድ ሰባት ሁለተኛ ይሆናል ማለት ነው እና በምሳሌ ከታች ላይ ያለ ምሳሌ ደግሞ አንድ ሙሉ ሁለት ሶስተኛ ወደ ህገኛ ያልሆነ ክፍልፋይ እንዴት እንደምንቀይር ከድብልቅ ሁለት ሙሉ ሶስት አራተኛ ህገኛ ወደ ያልሆነ ክፍልፋይ እንዴት እንደምንቀይር እናያለን ማለት ነው። ስለዚህ ከዚህ በታች የተሰጡ ህገኛ ያልሆነ ክፍልፋዮች ወደ ድብልቅ ቀይር ይላል። ወደ ድብልቅ እንዴት ነው የምንቀይረው? ይህን ነው አብረን እናያለን ማለት ነው። መጀመሪያ ላይ ሶስት ሁለተኛ አለ፣ ለላይ ደግሞ ሰባት ሶስተኛ አለ፣ ደግሞ አምስት አራተኛ አለ። መፍትሄ ላይ ምንድን ነው የሚሉት? ሶስት ሙሉ አንድ ሁለተኛ የሚል አለ። እዚህ ሶስት ሙሉ አንድ ሁለተኛ። ስለዚህ ሶስት ሙሉ አንድ ሁለተኛ እንዴት ነው ወደ ድብልቄ የነበረውን ህገኛ ያልሆነ ክፍል በሚቀይ እናደርጋለን። ሁለት ሲባዛ በሶስት ወይም ሦስት ሲባዛ በሁለት ሲደመር አንድ እናደርጋለን። ያ ማለት ሙሉ ቁጥሩን ከታይቱ ጋር አባሰን ሲደመር ከላሉ ጋር እናደርጋለን። ከታች ያለው ታይቱ ራሱ እንጠቀማለን። ከዛ በኋላ ሦስት ሲባዛ በሁለት ስድስት፣ ስድስት ሲደመር አንድ ሰባት፣ ሰባት ሁለተኛ ይሆናል። ልክ በዚህ መሰረት እንሰራለን። ይህኛውን እንስራ ከተባለ ምን ሦስት ሲባዛ በአንድ ሲደመር ሁለት ይሆናል። ሦስት ሲባዛ በአንድ ሦስት ነው። ሦስት ሲደመር ሁለት አምስት ነው። ስለዚህ አምስት ሦስተኛ ይሆናል ማለት በዚህ መሰረት አሁንም አሁለትም ሙሉ ሶስት አራተኛ ላ ስለዚህ ይህንን ስንሰራ ምን ይሆናል ማለት ነው። አራት ሲባዛ በሁለት ስምንት ነው። ስምንት ሲደመር አስራ አንድ ይሆናል ማለት ነው። አስራ አንድ አራተኛ ይሆናል ማለት ነው። አሁን ደግሞ ይህንን ይህንን ምንድን ነው የምናደርገው? የተሰጠን ክፍልፋይ አለ። ይህንን ክፍልፋይ ወደ ህገወጥ ክፍልፋይ ነው። ህገወጥ ክፍልፋይ ከሆነ ወደ ምን መቀየር እንችላለን ማለት ነው። ካፍልና የደረሰውን ሶስት እዚጋ እናስቀምጣለን፣ ሙሉ ቁጥር ማለት ነው። ቀሪው ከላይ ነው። ስናካፍል አንድ አንድ ደርስና አንድ ይቀር ታቱ ደግሞ ራሱ ይሆናል ማለት ሰባትን ለሶስት ስናካፍል ሁለት ሁለት ይካፈልና አንድ ይቀራል ማለት ነው። ይሄ ደግሞ አምስት አራተኛ ነው የሚለው አንድ ስለዚህ፣ ቀሪያችን ሁሌም ላዕል ትሆናለች። ያ ማለት ማነው ህገወጥ የሆነን ወደ ድብልቅ በምንቀይርበት ጊዜ እናካፍላለን። ድርሻ ሙሉ ቁጥር የምንለው ይሆናል ማለት ነው እዚህ ጋር ያለው። ከዛ በኋላ ከላይ ያለው ታህት የሚሆነው ደግሞ የትኛው ምን አይነት ትን ነው ማለት ነው። ታህት የሚሆነው ታህት የሚሆነው ራሱ ታህቱ ነው። ላዕል የሚሆነው ግን ቀሪው ነው ማለት ነው። ስለዚህ በዚህ መሰረት እንሰራለን ማለት። ጥያቄ ካላችሁ ግልጽ ያለው ነገር ካለ ኮሜንት ላይ አስቀምጡልኝ። እሺ፣ እንቀጥል ሌላኛው ርዕስ ደግሞ በዚህ እንትን ውስጥ አቻ ክፍልፋይ ያለ አቻ ክፍልፋይ ማለት ሁለት ክፍልፋዮች አቻ ናቸው የሚባሉበት ሁለቱም እኩል የሆኑ ቁጥሮች የሚወክሉ ከሆነ ነው። ያ ማለት ለአይሉ ለታታቸው ያ ማለት አቻ ክፍልፋዮች የአንድን ሙሉ ነገር ተመሳሳይ ክፍልፋይ ናቸው ማለት ነው። ክፍልፋይ የሚገልጹ ናቸው። ለምሳሌ እዚህ ጋር ስድስት አስረኛ እና ሶስት አምስተኛ አቻ ክፍልፋይ ናቸው። ለምን ካለን ስድስት ለሶስት ብናካፍል ይቅርታ፣ ስድስት ለአስር ብናካፍል ምን ይሆናል ማለት ነው። ስድስት ሲካፈል ለሁለት ሶስት ይሆናል፣ አስር ሲካፈል ለሁለት አምስት ይሆናል። በሌላ መንገድ ስናቃልላቸው እራሱ ይመጣል ማለት። ስለዚህ አሁን ለምሳሌ እኔ እዚህ ጋር አንድ ሙሉ ነገር አስር ቦታ ከፋፍለን ከአስሩ ስድስቱን መቀባት እና አንድ ሙሉ ነገር እራሱ እራሱን ማለት አስር ቦታ ይከፋፈል ነው አላል ልክ እንደ ሱ ዓይነት እኩል የሆነ ነገር አምስት ቦታ ብናካፈል እና ሶስቱን ብንቀባ እንደማለት። ስለዚህ ስድስት አስረኛ በሚሆንበት ጊዜ አንድ ሙሉ ነገር አለ አስር ቦታ ከፋፈል ነው በኋላ ምንናረጋ አለ ማለት ነው ስድስቱን እንቀባላት አለ ይሄኛው ደግሞ አንድ ሙሉ ነገር ራሱ እኩል የሆነ ነገር ነው ማለት ነው እኩል ናቸው ግን የከፋፈልበት ቦታ የሚለያየው ስለዚህ ይህን ሶስት ቦታ ስንከፍለው ይህን ስድስቱ ብንከፋፍለው ምናረግ ማለት ይህን ሶስት ቦታ የተከፈለውን ድጋሚ እንደዚህ ወደዚህ እንደዚህ ክፍል ላያረግ ነው ማለት ነው እንደዚህ ወደ ጎን ክፍል ስናረገው እንደዚህ ማለት አቻ ክፍልፋይ ማለት ይሄ ነው ሌላ ነገር የለውም እንቀጥል ለምሳሌ እዚህ ጋር ምንድነው የሚለው አንድ ሁለተኛ እና ሁለት ሶስተኛ አቻ ክፍልፋይ አይደሉም ስለዚህ አንድ ሁለተኛ እና ሶስት አንድ ሁለተኛ እና ሁለት ሶስተኛ አቻ ክፍልፋይ አይደሉም። ምክንያቱም ካለ አንድ ሙሉ ነገር ሁለት ቦታ ከከፈልን በኋላ ከሁለቱ አንዱ መውሰድ እና አንድ ሙሉ ነገር ሶስት ቦታ ከከፈልን በኋላ ከሶስቱ ሁለቱ መውሰድ ይለያያሉ። ስለዚህ በፍጹም አንድነት አይሆኑም ማለት ነው። እና ብና ቃል ራሱ አይሆኑ መቃለል ስለማይችሉ ማለት ነው። ቀላል በቀላል ሰባዊ ቃል መቀመጥ ስለማይችሉ ማለት ነው። አሁን ደግሞ እዚህ ጋር ነው። እዚህኛው ምሳሌ ላይ ደግሞ ምንድን ነው የሚለው አንድ አራተኛ እና ሁለት ስምንተኛ እንዲሁም ደግሞ ሶስት አስራ ሁለተኛ አቻ ክፍልፋይ ናቸው ይላል። ምክንያቱም አቻ ክፍልፋይ ናቸው። ለምሳሌ አንድን ሁለትን ለሁለት ብናካፍል አንድ ይመጣል። አራትን ለሁለት ብናካፍል አራት ይመጣል። አንድ አራተኛ ሆነ ማለት ነው ሲቃለን ማለት ነው። ቀጣይ ላይ ደግሞ የማለም ማለት ነው። ይህንን እቺ ሁለትን ለሁለት ስንት ይመጣል? አንድ ይመጣል። ይህን ለሁለት አራት ይመጣል። ስለዚህ አንድ አራተኛ ሆነ። አንድ አራተኛ ሶስት ሲካፈለ ለሶስት አንድ፣ አራት ሲካፈል አራት ስለዚህ አንድ አራተኛ መጣ ማለት ስለዚህ በዚህ መሰረት አቻ ናቸው። ኩል አንድ አራተኛ ሲቀመጥ እኩል ይላል ማለት ነው። አቻ አራተኛ ወደ ህገወጥ፣ ወጥ የሆነ ወደ ለመቀየር ምናደርግ አለ ማለት ነው። ቅድም በተማረው መሰረት አራት ሲባዛ በሶስት ሲደመራ አራት ሲባዛ በሶስት አስራ ሁለት አስራ ሁለት ሲደመራል አስራ ሦስት ስለዚህ እራሱ ነው የምንጠቀመው። አስራ ሦስት አራተኛ ይሆናል። ስለዚህ አቻ ክፍልፋይ ናቸው ማለት ነው። ስለዚህ በዚህ መሰረት እንችላለን። እዚህ ጋር ምንድን ነው የሚለው በጨዋታ መማር ይላል። እችኛው ራሳቸው ጊዜ እንለፋል። ስለዚህ ምን ይላል ክፍልፋዮች አቻ ካልሆኑ ኦኬ እዚህ ጋር ጨዋታውን ነው ጨዋታ ለሆሽ አስታውሪ ወይም አስታውሪ ላ የአንድ ክፋይ አቻ ክፍልፋይ የምናገኘው ላዕሉንና ታይቱን በተመሳሳይ መቁጠሪያ ቁጥር በማባዛት ነው ይላል። ስለዚህ የአንድን ክፍልፋይ አቻ ክፍልፋይ ልናገኝ የምንችለው ለአሉንና ታሀቱ ሳያ ማለት፣ ለምሳሌ ሶስት አራተኛ ቢሆንና እዚህ ጋር የዚህን አቻ ክፍልፋይ ለማግኘት ሶስትን በአምስት አራትን በአምስት በተመሳሳይ ማለት። ስለዚህ ሶስት ሲባዛ በአምስት ደግሞ የዚህን አቻ መፈለግ እንችላለን። አባዘን

ሰባት ሶስተኛ አቻ ክፍልፋይ አርባ ሁለት አስራ ስምንተኛ ይሆናል ማለት ነው። እዚህ ጋር ደግሞ ሁለት ሲባዛ በሰባት አለ፣ ሁለት ሲባዛ በስድስት አለ እና በእዛው ምን ይሆናል ማለት ነው? ሁለት ሲባዛ በሰባት አስራ አራት ይሆናል። ሁለት ሲባዛ በሶስት ደግሞ ስድስት ነው። ስለዚህ ይሄ ምን ማለት ነው ማለት ነው፣ ይቺኛዋ አስራ አራት ስድስተኛ። ቀጥለን ደግሞ አርባ ሁለት አስራ ስምንተኛ እንዲሁም ደግሞ ሰባት ሶስተኛ አቻ ክፍልፋይ ናቸው። ያ ማለት በቀላል ሰባዊ ቃል በሚቀመጡበት ጊዜ እኩል ይመጣሉ ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ፣ ለጓደኞቻችሁም ሼር አድርጉላቸው። ከተመቻችሁም ደግሞ ዳውንሎድ በማድረግ ቀስ ብላችሁ ማየት ትችላላችሁ። ቀጣይ ከመልመጃ ሁለት ቀጥሎ ያለውን ርዕስ ክፍልፋዮችን ማስላት በሚለው አራቱንም በአራቱም መሰረታዊ የሂሳብ ስሌቶች ተጠቅመን ክፍልፋዮችን እንዴት ማካፈል መደመርም። መባዛት እንደምንችል እንዲሁም መቀነስ እንዴት እንደምንችል አብረን እናያለን። አብራችን ስለቆያችሁ በጣም እናመሰግናለን። ይህ ጄኔራል ቲተር ነው።